ሁለቱ ክልል ህዝብ ተፈጥሯዊ ቆኝነት ያለው ብቻ ሳይሆን በታሪክም በ በትላንት ለት አዲት ፕሮስፐርቲ በሚል የፌስቡክ ገጽ የተጋረው ጽሁፍ ለታጋይ ጀዋር መሀመድ ከአማራ ፋኖው በጎጃም የሀላፊነት ምደባን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው እርሶ በሀገሪቱ ባለዎት የጎላ እና የቀደመ የፖለቲካ ንቃት የአማራ ፋኖው በጎጃም ከተመሰረተ በኋላ ደግሞ የትግሉን በማገዝ የበኩልዎን እየተወጡ የቆዩ መሆኑ ይታወቃል። በመሆኑም ድርጅታችን የአማራ ፋኖ በጎጃም ከቅርብ ጊዜ ወዲህ እያደረገ ባለው የመዋቅር ማሻሻል ና ማረም ውስጥ ርሶ የአማራ ፋኖ ነው በጎጃም የአለም አቀፍና አህጉረ አቀፍ ግንኙነት አማካሪ ሆነው የተመደው መሆኑን እናሳውቃለን። እርሶ ጊዜዎትን ለህዝብና ለሀገር የሚጠቅም ስራ ሰርተው እንዳሳዩን ሁሉ በቀጣይ ለወገኑ የሚያደርጉትን ስራ አስተዋጽኦ በማሳለጥ ረገድ የተሰጠውትን ኃላፊነት በኃላፊነት እንዲወጡ አደራ ማለት እንፈልጋለን ብሏል። አክሎም ጀዋር መሀመድ ና ተባባሪዎቹ ጽንፈኛው ፋኖ ያቀዱትን በሀኪሞቹ በኩል አመፅ የመቀስቀስ ፕሮጀክት እንዳሰቡት ስላልሄደላቸው ና ጥቂት ተታለው በወጥመዳቸው ከወደቁ የጤና ባለሙያዎች ውጭ አብዛኛው ሆስፒታል ና ጤና ጣቢያዎች ላይ የአመፅ ጥሪያቸው ስለከሸፈ ከፍተኛ ብስጭት ውስጥ መግባታቸው ተስምቷል። በማለት በዚህም የተነሳ ጀዋር ና ጽንፈኛው ፋኖ ሀኪሞቹ ሀሳባችንን መግዛት ስላልቻሉ የተመረጡ ዶክተሮች ላይ እርምጃ በመውሰድ ፈርቶ ቤታቸው እንዲቀሩ ማድረግ እንችላለን የሚል ድምዳሜ ላይ መድረሳቸውን የሚወጡ መረጃዎች ያመለክታሉ፣ ሲልም አጋርቷል። በተለይ በትልልቅ ደረጃ ያሉትን ዶክተሮች ማስፈራሪያ እየደረሰባቸው መሆኑን ለጸጥታ አካላት እያመለከቱ መሆኑን ተገንዝናል፣ በማለት ትናንት እንዳልነው ዛሬም እንደግመዋለን፣ በሀኪሞች የዳቦ ጥያቄ ፖለቲካ ሰርቶ አራት ኪሎ መግባት አይቻልም አራት ነጥብ የሚል ሆኗል። ይሁን እንጂ ይህ ገጽ ባጋራው መረጃ መሰረት ሹመት የተሰጠው በጎጃም ቀጠና ካሉ የፋኖ አመራሮች መካከል። በወቅታዊ ጉዳይ ላይ ከአማራ ብሔራዊ ንቅናቄ የተሰጠ መግለጫ በአማራ ክልል ውስጥ ባለው የጸጥታ ችግር የተነሳ የአማራ ሕዝብ ከመቸውም ጊዜ በላይ የከፋ የመከራ ቀንበር ተጭኖበት ሞትንና ጉስቁልናን እንዲላመድ የህይወትና የንብረት ዋስትና እንዲያጣ አርሶ ነግዶ በአጠቃላይ በነጻነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል። የአማራ ሕጻናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታ ውጭ ሆነዋል። የጤናና ሌሎች ማህበራዊ አገልግሎቶችና የልማት እንቅስቃሴዎቹ በከፍተኛ ደረጃ ተገድቧል። በተለይ ደግሞ መሰረተ ልማቶቹ በየዕለቱ እየፈረሱና ና እየወደሙ ይገኛሉ። በዚህም የአማራ ህዝብ አስቀድሞ ጥያቄ ያነሳባቸው የነበሩ በህይወት የመኖር የአካልና የንብረት ከለላ የማግኘት እንዲሁም ፍትሐዊ የመልማት ጥያቄዎቹ ምላሽ እንዳያገኙ የትግል ሂደቱ እንዲወሳሰብና የተጨማሪና ተከታታይ ጉዳት ሰለባ እንዲሆን ተደርጓል። በክልል ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነጻ ሆነው ስራቸውን እንዳያከናውኑ በየዕለቱ ለእገታና እንግልት ተዳርገዋል። ከሁሉም በላይ የአማራ ህዝብ ነባር ሴቶች በመጣስ የሀገር ሽማግሌዎች የሃይማኖት አባቶች ላይ ያልተገራና ነውረኛ ወከባ እየተፈጸመ ይገኛል። እነዚህ ዘመንና ድንበር ተሻጋሪ በሆኑ የአማራ ህዝብ ማህበራዊ ሴቶች ላይ የተከፈተው የስም ማጥፋት ፕሮፓጋንዳና አካላዊ ጥቃት በህዝባችን የማህበራዊ ፖለቲካዊ ውቅር ላይ ምናልባትም ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ሊፈጥር የሚችል ተግዳሮት ነው። በተለይም የአማራ ተወላጅ በሆኑ ታዋቂ ግለሰቦች የሀገር ሽማግሌዎች እና የሃይማኖት አባቶች እንዲሁም ለህዝቡ በወገኑ ፖለቲከኞች ላይ የሚፈጸመው አጉል ድፍረት የተሞላባቸው ፍረጃዎችና በስብዕና ላይ ያነጣጠሩ ጥቃቶች የአማራን ህዝብ ነባር ሴቶችና የወደፊት ተስፋ ለማጨለም የሚደረግ ዝቅ ሲል አላዋቂና ኃላፊነት የጎደለው ከፍ ሲልም የኩይንና የጠላትነት ተግባር በመሆኑ ሁሉም ሊያወግዘው ይገባል። በመሰረቱ ባለፉት ጥቂት ዓመታት እንደታዘብነው በሀገር ውስጥና በተለይ መሰረታቸውን በውጭ ሀገራት ያደረጉ ጽንፈኛ አካላትን ያነገቡ ኃይሎች በጥምረት ህዝባችንን ትኩረት እንዳይኖረው፣ እረፍት እንዳያገኝ በማያባራ አጀንዳ ውስጥ ከዚያና ከዚህ ሲያወዛውዙት ቆይተዋል። የእነዚህ ኃይሎች ጥምረትም ምንም እንኳን በአበክሮ በአማራ ህዝብ ስም የሚምል ቢሆንም ከጠባብ ቡድናዊ ፍላጎት ባልዘለለ የአማራን ህዝብ ተለዋዋጭ የጠላት አጀንዳ ግብአት ለማድረግ አፍቻይ ሁኔታን ሲፈጥሩ ቆይተዋል። ይህም ሁኔታ መራር መራር ዋጋ ያስከፈለ ቢሆንም ዘግይቶም ቢሆን ሁሉ የተረዳው ሀቅ እየሆነ መጥቷል። ከእነዚህ አካላት አብዛኞቹ የተለየ ሀሳብና አመለካከት ያላቸው ስም በማጥፋት በማስፈራራትና በማጥቃት ከአማራ ህዝብ ባህል ታሪክና ስነልቦና እንዲሁም ከዲሞክራሲያዊ ሀሳብ የጠቃራን የአፈና ተግባራትን ይፈጽማሉ። የፖለቲካ የማህበራዊ መድረኩን በወከባ እና በኃይል በተናጠል በመቆጣጠር የተለየ ሀሳብ እንዳይቀርብ የሚንቀሳቀሱ አካላት በመሆናቸው በሂደት የተሻለ ሀሳብ ያመጣል ተብሎ አይገመትም። የአማራ ህዝብ መሰረታዊ ጥያቄዎችን ለማስመለስ ለረዥም ዘመን የተደረገውን ዘርፈ ብዙ ትግል ከማክሸፍ ባለፈ ተጨማሪ ጉዳትና ጥያቄዎችን ለመፍጠር የሚደረግ እንቅስቃሴ የተቀባይነት ሊኖረው አይችልም። በዚህም መሰረት ከላይ የተገለጸው እና መሰል የቀውስ አዙሪቶችን አሁን ላይ ከሚፈጥሩት አሉታዊ ጫናና ጉዳት በተጨማሪ ዳፋቸው ለመጪው ዘመን የሚተርፍ መሆኑንም አብን ይገነዘባል። በሌላ በኩል የህዝባችን ጠላቶች በአማራ ክልል ውስጥ የተከሰተውን ችግር እንደ መልካም አጋጣሚ በመጠቀም ክልሉን ዘላቂ ለሆነ የሰብአዊ፣ ማህበራዊ፣ ኢኮኖሚያዊ ቀውስ ለመዳረግ አበክረው እየሰሩ መሆኑን አብን በእጅጉ ያሳስባል። በተለይ የአማራ ህዝብ ህይወት እና ሀብት የቡድን ፍላጎት ግብአት ለማድረግ አበክሮ የሚሰራው ጠባብ ኃይል የአማራን ህዝብ መሰረታዊ ጥቅሞችና አካባቢዎች በጓድነት ለመረጠው የአማራ ህዝብ ጠላት በመታየትነት አሳልፎ ሊሰጥ እንደሚችል ያለንን ስጋት መግለጽ እንፈልጋለን። በመሆኑም ህዝባችን ከዚህ የቀውስ አዙሪት እንዲላቀቅ እንሰራለን ስንል አሁን ከሚደረገው እንቅስቃሴ ባህሪ እና አብን ከሚያራመዳቸው መሰረታዊ መርሆዎች አንጻር ብቻ በመቃኘት ሳይሆን ከዚህም በተቃራኒ ያለውን የጥፋት አሰላለፍ በመገምገምና በመጨረሻም የሚያስከትለውን መዘዝ በስጋት ነው። ህዝባችን የተነጠቀውን ሰላም ይመለስለት ዘንድ አብን ይበጃሉ ያላቸውን የሰላም አማራጮች የሚያመለክቱ ጥሪዎችን እንደሚከተለው ያቀርባል። ለኢፌዴሪ መንግስት። የኢፌዴሪ መንግስት በአማራ ክልልና በህዝቡ ላይ የተጋረጠውን አደጋ በውል በመረዳትና በሆደ ሰፊነት ጭምር ችግሩ በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ እንዲሰራ ሁሉንም አማራጮች እንዲጠቀምና የእንደራሴዎች የሰላም አዋጅ እስከማወጅ የደረሰ እርምጃ እንዲወስድ ጠይቀው በተጨማሪም የህዝባችን ጥያቄ ላይ ከፍተኛ ትኩረት ሰጥቶ እንዲሰራና የተጀመሩ ጥረቶችን በማስቀጠል ዘላቂ ሰላምና ፖለቲካዊ መረጋጋትን የማስፈን ኃላፊነቱን በአግባቡ እንዲወጣ አሳስቧል። ለአማራ ብሔራዊ ክልላዊ መንግስት ከቅርብ ጊዜ ወዲህ የሚታዩ የሰላም ስራዎች ላይ ማህበረሰቡን እስከታች ድረስ የማወያየት ስራዎች የሚበረታቱ መሆኑን የገለጽን፣ ትላንት መንግስታዊ ኃላፊነቱን ባለመወጣት ህዝቡን አሁን ወዳለበት አዘቅት እንዳከተተው በማመን የትላንቱ ስህተቱ ላለመድገምና ለመካስ በመታደስና ችግሮችን ከውጭም በመመልከት የተጀመሩ ስትራቴጂካዊ መፍትሄ እርምጃዎች ላይ እንዲያተኩር ጥሪ እናስተላልፋለን ብሏል። ለመላው የአማራ ህዝብ ከአማራ ህዝብ የምንጊዜም ጠላቶች የአማራ ክልልን ወቅታዊ የጸጥታ ችግር እንደ መልካም አጋጣሚ ተጠቅመው በህዝባችን ላይ የማይሻር ሁለንትና የጠባሳ ለመፍጠር ከሚሰሩ የፍላጎትና የተግባር ጥምረት ያላቸው አካላት የአማራ ህዝብ የህልውና አደጋ ስለሆኑ በጽናት እንዲታገላቸው ጥሪ ያቀረብን፣ እንዲሁም ህዝባችን አማራዊ የሞራል የግብረ ገብነት እሴትን፣ የግልገል ስርዓትን፣ የሽምግልና እሴቶችን ወዘተ በመጠቀም የክልሉን ሰላም ለመመለስ አይተኬ ሚናውን እንዲወጣ ጥሪ እናስተላልፋለን። በትጥቅ ትግል እንቅስቃሴ ውስጥ ለምትገኙ እህትና ወንድሞቻችን እንደሚታወቀው ህዝባችን መሸከም ከማይችለው በላይ የሰብአዊና የማህበራዊ ኢኮኖሚ ቀውስ ውስጥ እየማሰነ ይገኛል። ስለሆነ በዚህ ወቅት የሰላም አማራጭ ተቀብሎ ክልሉን ከከፋ ቀውስ አዙሪት ማላቀቅ ለአማራ ህዝብ እጅግ እየከበረ ዋጋ የማይታመን ስጦታ እንደማበረከት የሚቆጠር በመሆኑ ሁሉም የነፍጥ እንቅስቃሴ ያደረጉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ እናሳስባለን ብለዋል።